በስመአብ ወወልድ ወመንፈስ ቅዱስ አህዱ አምላክ። የሉቃስ ወንጌል ምዕራፍ 15 ስለ ባለመቶ በጎች ምሳሌ። ቀራጮችና ኃጢአተኞችም ሊሰሙት ወደ እርሱ ይቀርቡ ነበረ። ጸሐፊዎችና ፈሪሳውያንም ይህስ ኃጢአተኞችን ይቀበላል፣ አብሯቸውም ይበላል ብለው አንጎራጎሩ። እንዲህ ብሎ መለሰላቸው ከእናንተ መካከል መቶ በጎች ያሉት ሰው ቢኖር ከእነርሱ አንዲቱ ብትጠፋው ዘጠና ዘጠኙን በምድር በዳ ትቶ እስኪያገኝ ድረስ ይፈልግ ዘንድ ወደ ጠፋችው ይሄድ የለምን? ባገኛትስ ጊዜ ደስ ብሎት በትካሻው ላይ ይሸከማታል። ወደ ቤቱም በገባ ጊዜ ወዳጆችና ጎረቤቶቹን ጠርቶ የጠፋችኝ በጌን አግኝቻታለሁና ከኔ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንዲሁም ንስሐ ከሚያስፈልጋቸው ከዘጠና ዘጠኙ ጻርቃን ይልቅ ንስሐ ስለሚገባ ስለ አንድ ኃጢአተኛ በሰማያት ፍጹም ደስታ ይሆናል። ድሪም ስለ ጠፋት ሴት። አስር ድርም ያላት ሴት ብትኖር፣ አንዲቱ ብትጠፋባት መብራት አብርታ በቤቷ ያለውን ሁሉ እየፈነቀለች እስክታገኛት ድረስ ተግታ ትፈልግ የለምን? ያገኘቻት እንደሆነም ወዳጆቿንና ጎረቤቶቿን ጠርታ የጠፋችኝ ድሪሜን አግኝቻታለሁ፣ ከእኔ ጋር ደስ ይበላችሁ ትላቸዋለች። እላችኋለሁ እንዲሁ ንስሐ ስለሚገባ ስለ አንድ ኃጢአተኛ በእግዚአብሔር መልአክ ፊት በሰማያት ደስታ ይሆናል። ሁለት ልጆችም ስላሏት ሰው ዳግመኛ እንዲህ አለ። አንድ ሰው ሁለት ልጆች ነበሩት። ታናሹ ልጁ አባቱን አባቴ ሆይ፣ ከገንዘብህም የሚደርሰኝን ከፈለገ ስጠኝ አለው። ገንዘቡንም ከፍሎ ሰጠው። ከጥቂት ቀን በኋላ ያ ትንሽዬ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ ሀገር ሄደ። በዚያም በመዳራት እየኖረ ገንዘቡን ሁሉ በተነ አጠፋ። ገንዘቡም ሁሉ በጨረሰ ጊዜ በዚያ ሀገር ጽኑ ራብ መጣ። እርሱም ተቸገረ። ሄዶም ከዚያች ሀገር ሰዎች ለአንዱ ተቀጠረ፣ እርያዎችን የሚጠብቅ ዘንድ ወደ እርሻውን ቦታ ሰደደው። እርያዎቹም ከሚመገቡ ተነቃቅሞ ይጠግብ ዘንድ ተመኘ፣ ግን የሚሰጠው አልነበረውም። በልቡም እንዲህ ብሎ አሰበ። እህል የሚተርፋቸው የአባቴ ሰራተኞች ምን ያህል ናቸው! እኔ ግን በዚህ በረሀብ ልሞት ነው! ተነስቼ ወደ አባቴ ልሂድና እንዲህ ልበለው አባቴ ሆይ! በሰማይም በፊትህም በደለው እንግዲህ ወዲህስ ልጅህ ልባል አይገባኝም! ከአገልጋዮችህ እንደ አንዱ አድርገኝ! ተነስቶም ወደ አባቱ ሄደ። አባቱ ከሩቅ አየውና እራራለት፣ ሩጦም አንገቱን አቅፎ ሳመው። ልጁም አባቴ ሆይ! በሰማይም በፊትህ በደልኩ። ከእንግዲህ ወዲህ ልጅ ልባል አይገባኝም። ነገር ግን ከአገልጋዮችህ እንዳንዱ አድርገኝ አለው። አባቱ አገልጋዮቹን እንዲህ አላቸው። ያማሩ ልብሶችን ቶሎ አምጡና አልብሱት ለጣቱም ቀለበት ለእግሮችም ጫማ አድርጉለት፤ የሰባውንም ፊሪዳ አምጡና ረዱ፣ እንብላ ደስ ይበለን፤ ይሄ ልጄ ሙቶ ነበር አሁን ግን ሕያው ሆኗልና፣ ጠፍቶ ነበረ ተገኝቶአልና ደስ ይበላችሁ ይላቸው ጀመር። ታላቁ ልጁም በእርሻ ነበርና ተመልሶ ወደ ቤቱ አጠገብ በደረሰ ጊዜ የዘፈኑንና የመሰንቆውን ድምፅ ሰማ። ከአባቱ ብላቴኖችም አንዱን ጠርቶ ይህ የምሰማው ምንድን ነው? አለው። እርሱም ወንድምህ ከሄደበት መጣ፣ አባትህ የሰባውን ፍሪዳ አረደ፣ በሕይወት አግኝቶታልና አለው። ተቆጥቶ አልገባም አለ። አባቱም ወጥቶ ማለደው። መልሶም አባቱን እንዲህ አለው። እነሆ ይህን ያህል ዓመት ተገዛሁልህ ፈጽሞ ከትእዛዝህ አልወጣሁም። ለእኔ ግን ከባልንጀሮች ጋር ደስ እንዲለኝ አንድ የፍየል ጥቦት እንኳ አልሰጠኸኝም። ከአመንዝሮች ጋር ገንዘቡን ሁሉ የጨረሰ ይሄ ልጅህ በተመለሰ ጊዜ ግን የሰባውን ፍሪዳ አረድክለት። አባቱም እንዲህ አለው፦ ልጄ አንተም እኮ ዘወትር ከእኔ ጋር ነህ፤ የእኔ የሆነ ሁሉ የአንተ ነው። ነገር ግን ይህ ወንድምህ ሙቶ ነበር ሕያው ሆኗልና፣ ጠፍቶ ተገኝቷል እና ደስ ሊለን ሐሴትን ልናደርግ ይገባል። የሉቃስ ወንጌል ምዕራፍ 17 ከታ። ምዕራፍ 16 ስለ አመፀኛ መጋቢ። ጌታችን ኢየሱስ ለደቀ መዛሙርቱ እንዲህ አላቸው። መጋቢ የነበረ አንድ ባለጸጋ ሰው ነበር። ገንዘቡን ሁሉ እንደሚበትን አድርጎ በእርሱ ዘንድም ከስስቱ ጌታውም ጠርቶ በአንተ ላይ የምሰማው ይሄ ነገር ምንድን ነው? እንግዲህ ወዲህ ለእኔ መጋቢ ልትሆን አትችልም። የመጋቢነትህንም ሂሳብ አስረክበኝ አለው። ያ መጋቢ አስቦ እንዲህ አለ፣ ምን ላድርግህ አሁን ጌታዬ ከመጋቢነቴ ይሽረኛል። ማረስ አልችልም፣ ለመለመንም እፈራለሁ። እንግዲህ ጌታዬ ከምግብናዬ የሻርከኝ እንደሆነ በቤታችሁ ይቀበሉኝ ዘንድ የማደርገውን እኔ አውቃለሁ። ለጌታ ዕዳ የሚከፍሉትን ጠራቸው። የመጀመሪያውንም ለጌታዬ የምትከፍለው ዕዳ ምን ያህል ነው? አለው። እርሱም መቶ ማድጋ ዘይት ነው አለው። እነሆ ደብዳቤህንም ተቀምጠህ አምሳ ማዲጋ አለብኝ ብለህ ፈጥነ ጻፍ አለው። ሁለተኛውንም አንተ ስለ ጌታ የምትከፍለው ዕዳ ምን ያህል ነው አለው። እርሱም መቶ ማዲጋ ስንዴ ነው አለው። እነሆ ደብዳቤ ተቀምጠህ ሰማንያ አለብኝ ብለህ ፈጥነ ጻፍ አለው። ጌታውም አመፀኛውን መጋቢ እንደ ብልህ ሰው ስለሰራ አመሰገነው። ከብርሃን ልጆች ይልቅ የዚህ ዓለም ልጆች በዓለማቸው ይራቀቃሉና። እኔም እላችኋለሁ ባለቀባችሁ ጊዜ እነርሱ በዘላለም ቤታቸው ይቀበሏችሁ ዘንድ በአመፅ ገንዘብ ለእናንተ ወዳጆች አታድርጉበት። በጥቂት የሚታመን በብዙ ይታመናል ይታመናል በጥቂት የማይመፅም የሚያምፅም በብዙ ቢሆን ያምፃል። በአመጽ ገንዘብ ካልታመናችሁ በእውነተኛ ገንዘብማ ማን ያምናችኋል? በሌላውስ ገንዘብ ካልታመናችሁ የራሱን ማን ይሰጣችኋል? ሁለት ጌቶች መገዛት የሚችል አገልጋይ የለም። ካልሆነም አንዱን ይወዳል፣ ሁለተኛውንም ይጥላል፤ ወይ ለአንዱ ይታዘዛል፣ ሁለተኛውንም እምቢ ይላል። እንዲህም እናንተ ገንዘብ እየወደዳችሁ ለእግዚአብሔር መገዛት አትችሉም። ገንዘብን የሚወድ ፈሪሳውያን ይህንን ሁሉ ነገር ሰምተው ተጠቃቀሱበት። እርሱም እናንተስ ለሰው ይመስል ትመጻደቃላችሁ፣ እግዚአብሔርም ልቦናችሁን ያውቃል። በሰው ዘንድ የከበረ በእግዚአብሔር ዘንድ የተናቀ ይሆናልና። ስለ ኦሪትና ስለ ነቢያት ኦሪትም ነቢያትም ከጥንት ጀምሮ እስከ ዮሐንስ ድረስ ነበሩ። ከዛን ጊዜ ጀምሮ የእግዚአብሔር መንግሥት ይሰበካል፣ ሁሉም ወደ እሷ ይገፋል። ነገር ግን ከኦሪት አንዲት ቃል ከምትወድቅ ሰማይና ምድር ቢያልፍም ይቀላል። ሚስቱን ፈቶ ሌላይቱን የሚያገባ ሁሉ ያመነዝራል፣ ባል የፈታትንም የሚያገባ ያመነዝራል። ስለ አንድ ባለጸጋ ስለ አልዓዛር አንድ ባለጸጋ ሰው ነበረ። ቀይ ሐርና ነጭ ሐር እጅግም ቀጭን ልብስ ይለብስ ነበር። ዘውትርም ተድላና ደስታ ያደርግ ነበር። በቁስል ሕመምም ተይዞ በባለጸጋው ደጅ የወደቀ አልዓዛር የሚባል አንድ ድሃ ነበረ። ከባለጸጋ ማዕድ የሚወድቀውንም ፍርፋሪ ሊመገብ ይመኝ ነበረ ውሾችም እየመጡ ቁስሉን ይልሱበት ነበር። ከዚያም በኋላ ድሃው ሞተ፣ መላእክትም ወደ አብርሃም አጠገብ ወሰዱት። ባለጸጋውም ደግሞ ሞተ ተቀብለው በሲኦልም በስቃይ ላይ አይኖቹን አንስቶ አብርሃምም ከሩቅ አየ፣ አልዓዛርንም በአጠገቡ ተቀምጦ አየው። አባት አባት አብርሃም ሆይ እዘንልኝ፣ የዝች ሰዓት እጅግ ተሰቃየው ተሰቃይቻለውና ጣቱንም ከውሃ ነክሮ ምላሴን ያቀዘቅዝልኝ ዘንድ አልዓዛርን ላከው ብሎ ጠራ። አብርሃምም ግን እንዲህ አለው፣ ልጅ ሆይ አንተ በሕይወት ተድላና ደስታ እንዳደረገህ አልዓዛር እንዲሁ ሁልጊዜ በችጋር እንደነበረ አስብ። አሁን ግን እንዲህ እርሱ በዚህ ፍጹም ተድላና ደስታ ያደርጋል፣ አንተ ግን መከራ ትቀበላለህ። ከዚህ ሁሉ ጋር ከዚያ ወደ እናንተ ማለፍ የሚሻ እንዳይችሉ ከናንተ ወገንም የሚሆን ወደኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገድል አለ። እርሱም እንዲህ አለው አባቴ አብርሃም ሆይ አልአዛርን ወደ አባቴ ቤት እንድትስ እንድትልከው እለምንሃለሁ። አምስት ወንድሞችም አሉኝ፤ ይነግራቸው እነርሱም ደግሞ ወደ ዚች የስቃይ ቦታ እንዳይመጡ ይስሙ። አብርሃምም ሙሴና ነቢያት አሉላቸው፣ እነርሱን ይስሙ አለው። እርሱም የለም፣ አባቴ አብርሃም ሆይ ከሙታን አንዱ ወደ እነርሱ ካልሄደና ካልነገራቸው ንስሐ አይገቡም አለው። አብርሃምም፣ ሙሴና ነቢያትን ካልሰሙ ከሙታን ተለይቶ የተነሳ ቢኖርም እንኳ አይሰሙትም፣ አያምኑትም አለው።